የኢኮኖሚ መሰረት የሆነውን ግብርናን በማዘመንና ምርትና ምርታማነትን በማሳደግ ረገድ ያለፉት የለውጥ አመታት መሰረት እንደሆኑ ይነገራል። በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ዘርፍ አስተባባሪና እንደ ማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ እስማን ስሩር ገለጻ ምርትና ምርታማነትን ለማሳደግ በተለያዩ ዘርፎች በርካታ ስራዎች ሲተገበሩ መቆየታቸውን ገልጸዋል። ግብርናን ማዘመን ግብርናን ያስተራረስ ግብርናን በዓመት አንድ ጊዜ ዝናብ ጠብቆ ከማምረት መውጣት ያለበት ግብርና መፍጠር አለብን ብለን የገባ ነው። በዚህም አርሶ አደሩ የሚፈልጋቸውን ቴክኖሎጂዎች፣ ምርጥ ዘር፣ ማዳበሪያ፣ ልዩ ልዩ ሜካናይዜሽን መሳሪያዎች፣ የድህረ ምርትና ቅድመ ምርት ሜካናይዜሽን መሳሪያዎችን አርሶ አደሩ ሊያገኝ የሚችልበት እድል የመፍጠር ስራን የሰራ ነው። በዚህ እንግዲህ የአርሶ አደራችን ምርታማነት የማሳደግ ምርታማነት የሰብል ምርታማነት፣ የመሬት ምርታማነት፣ የጊዜ ምርታማነት፣ የጉልበት ምርታማነት፣ የሀሳብ ምርታማነት የማሳደግ እኛ እንደ ማዕከላዊ ኢትዮጵያ ስለ ምርታማነት ስናስብ ሁሉ አቀፍ ነው። በማዕከላዊ ኢትዮጵያ ክልል ለውጡ ከወለዳቸው ተግባራት አንዱ የምርት ወቅታትን ማሳደግና የአርሶ አደሩን ተጠቃሚነት ማጎልበት ስለመሆኑን በማንሳት አሀ መጋቢታውያን የምርት ወቅቶቻችን ከድሮ ሁለት ከነበረበት በልግና ምህር ከነበረበት አሁን ወደ ሶስት አድገዋል። እንደ ሀገርም ማለት ነው ሶስት አድገዋል። በእኛ ደግሞ ማዕከላዊ ኢትዮጵያ ከሶስት ወደ አምስት እያደገ ነው ያለው። ድሮ የቃርሚያ ወቅት ተብሎ የሚባለው ጊዜ ማለት ነው። ጸደይ ስሙ አለ ተግባሩ ግን አልነበረም። አሁን አርሶ አደሩ ምርትና ምርታማነት አድጎ ገቢው ማደግ ኑሮ መሻሻል ሲጀምር ግብርናው ተጨማሪ ጥፍጥና አርሶ አደር ውስጥ እየገባን ያለ እና ጊዜውን ሙሉ ጊዜውን እርሻ ውስጥ እንዲያሳልፍ እድል እየሰጠነው ያለው ምርታማነት ማደግ ጀምሯል ስንል ምርታማነት የመሬት ብቻ አይደለም። የመሬት ምርታማነት የጉልበት ምርታማነት፣ የሀሳብ ምርታማነት፣ የጊዜ ምርታማነት፣ የማሽነሪ ምርታማነት ማደግ ጀምሯል ማለት ነው። ይቻላል ስሜትን ባንጸባረቁ አዳዲስ የምርት ወቅታትም የመጡ ውጤቶች ነገን የተሻሉ የሚያደርጉ ስለ መሆኑም አቶ ስማን ተናግረዋል። ስለዚህ እኛም እየመራን አርሶ አደሩም እየሰራ ጸደይ ላይ አሁን ዘንድሮ ወደ 3540 ሄክታር ማሳማልማ ችለናል። ይሄን ማድረግ በመቻላችን እንግዲህ ከ10 ነጥብ ሁለት ቢሊዮን ብር በላይ አርሶ አደሩ ገቢ ማግኘት እንዲችል እድል ተፈጥሯል ማለት ነው። ይሄ እንግዲህ የወራ መጋቢታውያን ወይም የብልጽግና ትሩፋት ነው። ያልነበረ ግን አዲስ ልምምድ፣ አዲስ ውጤት፣ አዲስ ተስፋ ነው ደግሞ ለአርሶ አደሩ የሆነውና እንደ አቶ ዑስማን ስሩር ገለጻም ምርትና ምርታማነትን የማሳደግ ተግባር መገለጫው በርካታ መሆኑን አንስተዋል። እኔ የጀመርነው ግብርናን የማዘመን ምርትና ምርታማነት የማሳደግ ጉዞ ተስፋ ሰጪ ውጤት ማሳየት ጀምሯል ብለን ስንል በብዙ ምክንያት ነው። እና እኛ መጋቢታውያን ብልጽግናዎች እንግዲህ ህልም ወደ ትክክለኛ ትልም ተቀይሮ መሬት አርፎ ውጤት ማምጣት ጀምሯል በአርሶ አደሮቻችን ዘንድ ለዜጎች የስራ እድል መፍጠሙ ጀምሯል፣ ገቢ ማሳደግ ጀምሯል። ግን የዚህ አራት አምስት አመት ልምምድ ደግሞ አዲስ ልምምድ አዲስ ተስፋ አዳዲስ ውጤት አዳዲስ ስኬት ይዞ እየመጣ ነው ያለውና በግብርናው ዘርፍ የተገኙ ውጤቶችን ዘላቂ ለማድረግ የማላክ ተግባራትን አጠናክሮ ማስኬድ ደግሞ ቀጣይ የቤት ስራ ስለመሆኑም ኃላፊው ተናግረዋል። ይሄንን ከ1፣ ከ3፣ ከ4፣ ከ5 አመት በኋላ ኢትዮ ኤድን አቋቁመን እኛ ደግሞ ሌሎች አላማት የምንረዳበት ጊዜ ሩቅ አይሆንም ለዚህ ግን የጀመርነውን ጉዞ አጠናክረን መቀጠል ነው ምርታማነት የማሳደግ የመሬት ምርታማነት የውሃ ምርታማነት የጊዜ ምርታማነት የሀሳብ ምርታማነት እነዚህን አቀናጅቶ አስተባብሮ እናቦ መምራት እንግዲህ እነ የመጡ ውጤቶችን ማዝለቅ ማስፋት ማላቅ ይጠበቃል